አሰላም አሌይኩም ወረሕመቱላሂ ወበረካቱህ። እንዴት ናችሁ የቲክቶክ ቤተሰቦች፣ ሰላም ናችሁ? አለሆን ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ወደ ሀይቅ የሚሄድ እቃ እንደምታዩት አውጥቻለሁ። ሙሉ የቤት እቃ ነው። ይሄ እቃ ስንት ወሰደባት? 107ሺ590 ብር ከነ ትራንስፖርቱ የወሰደ የቤት እቃ ነው ማለት ነው። ማዘዝ የምትፈልጉ ዘዙ። ያዘሽን ምህተታችን በጣም በጣም እናመሰግናለን። የምትጠቀምበት ያድርግሽ እና በዝርዝር ልክ እንደተለመደ ማሳያችን ሆነ እዚህ ጋ 2750 ብር ማለት ነው። እዚህ ጋር ደግሞ ምጣድ እንደምታዩት፣ ኤሌክትሪክ ምጣድ አላት ከነ ብሬከሩ ላይ ያሰረሁት። ያሁኑ ደግሞ የበፊቱን ብሬከር አለው፣ ግን በትንሿ ብሬከር ነው የማሰረው። በዚህ ግዴታ ይሄ ያስፈልጋል ብዬ ስለማላስብ በትንሿ የማደርገው ነበር። የእሷን ግን በዚህ አድርጌላታለሁ። አርግባለች መሰራት ምጣዷ እንግዲህ እንደዚህ ቆንጆ የሆነች ምርጥ ምጣድ ናት። ከስር ባለ ፎክሷ ናት ፎክሷ እንግዲህ እንደዚህ ናት ቆንጆ አድርጎ ሰርቶላታል እየሰራልኝ ነው አሪፍ አድርጎ ሰርቶላታል ብዙ የተለያየ ሊጥ እዚህ ውስጥ ምንም ላይቀመጥ ይችላል ግን የተለያዩ ነገሮች በደንብ ታስቀምጣለች ብዬ አስባለሁ መስጊዋ መዝጊዋም እንደዚህ ባለ መቆለፊያ ናት ምጣዷን በ9000 ብር ነው ያሰራሁላት ከነብሬክር ወስጥቶን ማለት ነው። ደግሞ ዋጋ 600 ብር እና ወደ እቃዎቿ ስንመለስ ከዚህ በኋላ ያሉትን እዚህ ጋር ቦይለር አላት። 2.5 ሊትር ነው። ዋጋ 2500። ቦይለሮች አሁን ጨምረዋል። እዚህ ጋር ደግሞ ቴርሞዞች መጥተዋል። አዳዲስ ቴርሞዞች በምታዩት ማለት ነው። በእናትዬ መጥታለች። ዋጋ 5500። ውስጧ ፒንክ ነው። ኦሪጂናል እቃ ማለት ነው። በቃ ደስ የምትል ቆንጆ እቃ ናት። ካርቶኗ ሚችን ትመስላለች። ዋጋ 5500 እዚህ ጋር ነስ ያለችው አለች። እዚህ በሁለት ፔንቶች እዚህ ጋር ደርዘን የሾርባ ሳህን አለ በሰባ ብር ሂሳብ 12 ፔኒ ማለት ነው። ሌላ የውሃ ብርጭቆ አምስት ማዕዘን አንድ ደርዘን አለ ዋጋ 200። እዚህ ጋር ስኳር ቃለች 350 በምትጠራት ሙሉ ብትገዛዝናት ወይ ብርጭቆ ደስ የምትለይ ስኳር ቃ እዚህም ጋር የውሃ ጆክ አላት የውሃ ጆክ ገዛዝናት ዋጋ 800 ሌላ ሰለንተ የቆስ ሰሃን አላት በአራት ማዕዘን ዋጋ 560፣ አንድ ደርዘን እሺ። እዚህ ጋር ማማሰያ አለቻት ዋጋ 350። እንደዚህ ስትመጡ ደግሞ የውሃ ኮምፕሊት የተለመደው ዋጋ 2500። እዚህ ጋር ነው የቡና መፍጫ የሚታወቀው አንድ እንደምታዩት ሁለት ደርዘን ሻይ የነበረ በስተታት ነው። ሁለት ደርዘን ሳይሆን አንድ ደርዘን ነው፣ ግን ሁለት ቦታ ስለ ነው ስለዛ በአንድ ሺህ ብር ሂሳብ አንድ ደርዘን ሻይ ቡሻ አላት ማለት ነው። ራኒ ባለ 3 ዋጋ 2200 ሌላ አለቻት በዚህ ባለ ሁለት ዋጋዎች ነው። ዋጋ አንድ ሺ ሶስት መቶ ብር ረከቦታ ጥበብ ስለሆነ ጥበብ ኮምፕሌት አላት። ዋጋ አምስት ሺ ሁለት መቶ ጥበብ ሲል ማለት ነው። ረከቦታ ደግሞ ሶስት ሺ ዘጠኝ መቶ በጥበቡ ማለት ነው። እና እንደዚህ ስትመጡ ደግሞ ሁለት መቶ የቡና መፍጫ አላት። ሁለት መቶ ግራሙ ማለት ዋጋ አምስት ሺ ብር። ያው ሱቄ ደግሞ ጥበብ ስለሆነ እንደፈለግኩ ዕቃ እየፈታሁ ላሳያችሁ አልችልም። በጣም አስቸጋሪ ቦታ ነው። ያኒ ስራ አነሰ ማለት ነው እንጂ ከታትቼ ማሳየት ተፈልግ ነበር። እኔ በራሴ እዚህ ጋር ፔርሙስ ሳህን መጥቷል። በአዲስ ነው፣ እስከ ዛሬ በተለመደው አይደለም። ከታትቼ ላሳያችሁ እዚህ ጋር እንደምታዩት፣ በሌላ አይነት በዚህ ካለር አድርጌ

ሌላ ፓርቴሽን አለቻት እና የወቆሎ ሰሃን አላት። ዋጋ የቆሎ ሰሃን በ50 ብር ሂሳብ 12 ነው፣ ግማሽ ደርዘን ማለት ነው። 600 እዚህ ጋር ፓርቴሽን ባላረገች ሺ 500 ብር። ሌላ ምንድነው እዚህ ጋር ተደራራቢ እንትን አላት። ይሄ ማይካ ትሪ፣ ይሄ ትሪ ዝም ብሎ ስስ ነገር ምናምን አይደለም ለመናገር፣ ወፍራም ትሪ ነው። ዋጋ ሺ 300 አራቱ በአንድ ማለት ነው እና ወደ ማጀስቲክ ድስት አላት። ማጀስቲክ ከሁለት እስከ ስድስቱ ነው፣ ታለቅ ባለው ሳይዝ ማለት ነው። ዋጋ 15500 ነው። ትልቁ ማጀስቲክ ድስት አላት ማለት ነው። እንደዚህ ነው፣ ይቀመጡ እነዚህ። እሺ፣ ወደ እዚህ ስትመጡ ደግሞ ባሌ 15 ሌትር አላት እና 20 ሌትር አላት። 20 ሌትሩ 250 15 ሌትሩ 200 እዚ ጋር ደግሞ ለሱሮ በርበር የሚሆኑ ሁለት አሏት። ሌላም አሁንም ለጨውና ለእንትን የሚሆኑ ሁለት

ትልቁ ስቶቭ ስቶቭ ማለት ነው። ዋጋ 8500 ብር ነው። ይህንን የሚያካትታል ማለት ነው። እቃዋ እቃዎቹ እንግዲህ እነዚህ ይመስላል። አልፋሪ እቃዎች አሏት። አምነሽን በእኛ ላይ ስላዘሽ በድጋሚ እናመሰግናለን። ማዘዝ የምትፈልጉ ዘዙ። የሷ እንግዲህ በሰላም ወደ ሀይቅ የሚላክ ይሆናል። ነገር ቻው።